የተወሰኑ አጠራጣሪ ያሉ መረጃዎችን በማንሳትና በመነጋገር ቢሆን በጣም ደስ ይለኛል። እንዴት ነው? አሪፍ ነው። እኔ ደግሞ ዛሬ ማክሰኞ ነው ስትል ምንድን ምን አለ ማክሰኞ ነው የሚያስጋብዝ ዛሬ ምናምን ስትል፣ በቃ እሁድ ነው እሁድ ነው ምን አለ ምንድን ዛሬ የሆነ ነገር ያለን ይመስል ከዛ ጀምረን ወደ ሌሎች ጉዳዮች ብንሄድ ወደ ዋና ዋናዎቹ ጉዳዮች የሚል ሀሳብ ስላያዝኩ አይ አሪፍ ነው ጥሩ ነው። እንደዛ ከሆነ ብንስማማበትም ባንስማማበትም የቬንገርን ሀሳብ ብናቀርብ በጣም ደስ ይለኛል። ለምሳሌ አሰልጣኝ አርሴን ቬንገር እንግዲህ ታላቅ አሰልጣኝ ናቸው። በጣም ብዙ ሰዎች አርሰናልን እንዲወዱ አርሰናልን እንዲደግፉ ምክንያት ከሆኑ ሰዎች መካከል ቬንገር አንደኛው ናቸው። አርሰናል ቤት ውስጥ የፈጠሩ ተጽዕኖ ብቻ ሳይሆን በእንግሊዝ እግር ኳስ ላይ ያሳደሩትም ተጽዕኖ ይነሳላቸዋል። ስለዚህ ሌጀንደሪ ናቸው። በአርሰናል ቤት ውስጥ የተለያዩ የስኬት ጊዜያቶችን አሳልፈዋል። ጎድለቶችም ነበሩ። ለማንኛውም አሰልጣኝ አርሰን ቬንገር እግር ኳስን የሚያዩበት መንገድ፣ እግር ኳስን የሚረዱበት መንገድ እና ተጫዋቾችን ገምግሙ ቢባሉ ጥሩ ግምገማ ይሰጣሉ ከሚባሉ ሰዎች መካከል አንደኛው ናቸው። ስለዚህ በ2024 25 በአጠቃላይ ደግሞ በብዛት ደግሞ በ2025 በጣም እሳቸውን ቬንገርን ኤክሳይት ያደረጓቸው ያስደነቋቸውን አምስት ተጫዋቾች ደረጃ ሰጥተው ጠቅሰዋል። እነዚህ የቬንገርን አድናቆት ያገኙ ወይም ቬንገርን የማዝደሰት የማዝናናት በቬንገር አይን ውስጥ የተደነቁ አምስት ተጫዋቾች እነማናቸው ነው እና በዛ ላይ ስምምነት ሊኖረን ይችላል፣ በዛ ላይ ልዩነትም ሊኖረን ይችላል። ከአምስት ነው የምጀምረው እኔ ከመጨረሻው እሺ፣ አምስተኛ ማለት ነው። እሳቸው አምስት ነው የጠሩት፣ አምስተኛው ማለት ነው። በነገራችን ላይ በዚህ ሂደት ላይ አሰልጣኝ አርሰን ቬንገር የትኛውንም የአርሰናል ተጫዋች ስም አልጠሩም። አዎ፣ ይሄ የሆነበት ምክንያት አርሰናል ቤት እሳቸውን ያስደነቀ ተጫዋች ስለሌለ አይደል? ይሄ የሆነበት ምክንያት ባያዝድ ነው ተብሎ እንዳይታሰብ ወይም ማ በማዳላት ነው እንዳይባል በመጨነቅ ነው። ስለዚህ አሁን ነ ቡካዮ ሳካ ምናምን ምናምን እዚህ ውስጥ ብታጧቸው የሱ ምናምን እንዳትሉ ያልተካተቱት ያርሰናል ተጫዋቾች በዛ ምክንያት ነው ነው ይሄንን ከግምት ውስጥ ያስገባ ይሁን መረጃውን የማድበጡ ሂደት አይ ቆንጆ ነው ጥሩ። ምክንያቱም ጥያቄ መነሳቱ አይቀርም። ለምሳሌ አሁን እሳቸው እኔ በጣም አስደንቀውኛል ብሎ የተናገሯቸውን ተጫዋቾች ስንጠራ ያርሰናል ተጫዋች ከሌለ ምንም እንትን የለውም ማለት ያው እሳቸው እይታቸው በዛ መንገድ ከሆነ፣ የተረዱበት መንገድ እንደዛ ከሆነ ምንም አክብሮ መቀጠል ነው ግዴታ። ያርሰናል ተጫዋች ይኑር ማለት አይደለም ግን ሰዎች ጥያቄ ያነሳሉ። ምንም ትረጥር የለውም። እስቲ ግን አሁን አንቺ ቬንገር ስላልሆን፣ አምስት ተጫዋች መረጫ ስትባይ በዚህ ዓመት ያዝናንሽ እዛ ውስጥ የምታስገቢው አርሰናል ተጫዋች አለ? በትዝታ እንዳትጅብኝ። አምናም ጥሩ ነው ካቻ ምናም ጥሩ ነው ምናምን አንለም የተባል ነው። በዚህ ዓመት በዚህ ዓመት አለ? አንቺ ቬንገር አደለሽም፣ እኔ ቬንገር አደለሁም። ለአርሰናል አዳሉ ምናምን የምንባልበት ነገር የለም። ማንን ነው አሁን ወይም ሊስቱን እናምጣና ከነዚህ አሁን የምንለው ምንድን ነው? አምስት ሰው ነው የምትመርጭው ከተለያዩ ሊጎች ከተለያዩ ክለቦች። ዘንድሮ በደንብ አውትሻይን አድርገዋል ዘንድሮ በጣም ፈክተው ወጥተዋል የሚባሉ አምስት ተጫዋቾችን ስትጠሪ፣ የለም ገሌ የሚባለው የአርሰናል ተጫዋች ከዚህኛው ይበልጣል እንደም እያልሽ እንደሆነም ከግምት ውስጥ አስገብተን ነው። ምን እኔም የምጠራው አንቺም የምትጠሪው ማለት ነው። አይ እኔ ቢሆን ጥያቄው ደስ የሚለኝ ያስደነቀኝ ጥያቄ ብትመርጭ ይዘው ነ አይ በቃ እንደዛ ነው። አሁን በጣም አውትሻይን ያደረገ ምናምን ካልን ብዙ ነገሮችን ግምት ውስጥ ልናስገባ ነው። ለምሳሌ አሁን ከአርሰናል ተጫዋቾች ማን ያስደነቀሽ ከሆነ ዊዝን አርሰናል ነው የምትመለስ እሱ ልክ አይደለማ አሁን የተቀረበው ጥያቄ ቬንገር አምስት እሳቸውን ያስደነቁ ተጫዋቾችን መረጡ። ምርጫቸው ከአርሰናል እንዳይሆን ተደርገዋል። ለምን አዳሉ የሚል ስሜት ስለሚፈጠር ያንን ስሜት መፍጠር ስለማንፈልግ አርሰናል ኤክሰፕት አርሰናል ብለው አስመረጧቸው። እኔና አንቺ ግን አርሰናልን በተለየ መንገድ መርጠን ለአርሰናል የምናዳላበት ምክንያት የለም። ምክንያቱም ወያናት ቬንገርስ አደለን አደለንም እሱም ያስጠይቅኩ ለዛ ነው። እኔ መጀመሪያ ስጠይቀኝ ከአርሰናል ተጫዋቾች ውስጥ ቬንገር አልመረጡም። ከአርሰናል ተጫዋቾች ሳይመርጡ ግን ከሊቨርፑል ጋራም ከቼልሲ ጋራም ከዩናይትድ ጋራም ከባርሴሎና ጋራም ከሪያል ማድሪድ ጋራም ከምናምንም ካሉ ተጫዋቾች ጋር አነጻጽረሽ ነው እሳቸው ከመረጧቸው ጋር። አልገባኝም። እኔ አሁን መጀመሪያ አልከኝ። ልቅ ነው ሳምሪ፣ ላስረዳሽ። ለሳቸው ልቅ ነው ምርጫው ልቅ ነው ማለት ከአርሰናል ተጫዋች አትመርጥም። አውሮፓ ውስጥ ካሉ ሊጎች ላይ ከሁሉም ክለቦች ግን አንተን ያስደነቁን አምስት ተጫዋቾች ምረጥ ተባሉ። በቃ ለሳቸው ልቅ ነው ግን ከአርሰናል አትመርጥም ተባሉ። እኔ እና አንቺ ግን አርሰናልን እናካተው ምርጫ ውስጥ ብንል በአውሮፓ ውስጥ ካየናቸው እስካሁን ድረስ ካየናቸው ተጫዋቾች አምስት የሚያስደንቁንን እንጥራ ብንባል የአርሰናል ተጫዋቾችን የማካተት እድላችን ምን ያህል ነው ነው ጥያቄው። ክሊር አይደለም። አሁን ገባኛው ለምን እንጂ ከዩናይትድ ተጫዋቾች ማን ነበር የሚሻለው ዘንድሮ ምናምን አይደለም። እርስ በርስ ሳይሆን እርስ በርስ ሳይሆን ከሁሉም አውሮፓ አጠቃላይ። እሺ፣ ስለዚህ ቬንገርን እኔ እና ምናልባት፣ አዎ፣ የእነሱንም ሀሳብ ብንሰማ ደስ ይላል። እሺ፣ ጥሩ ነው። አምስተኛ ነው እንግዲህ እሳቸው የጠሩት ላሚን ያማል። ራቀብሽ፣ ገና ሳይሆን፣ አምስተኛ ላሚን ያማል ሲል አራተኛ ሶስተኛ ሁለተኛ አንደኛ እነማን ሊሆኑ ነው የሚል ነው እና እንግዲህ ይህንን ተጫዋች አምስተኛ ደረጃ እሳቸውን ካስደነቃቸው ተጫዋቾች ውስጥ ገብቷል ለተጫዋቾቹ የተቀመጡትን ዝርዝር ነገሮች አናንሳቸው ስማቸውን ብቻ አናንሳ ምክንያቱም አጫጭር ነገሮች እናውራለን የተባባል ነው አራተኛ ኮል ፓልመር ነው ከቼልሲ ሶስተኛ ቪኒሽስ ጁኒየር ነው ሁለተኛ ኪሊያን ምባፔ ነው አንደኛ መሐመድ ሳላ ነው መሐመድ ሳላ ኪሊያን ምባፔ፣ ቪኒሽስ ጁኒየር፣ ኮል ፓልመር እና ላሚን ያማል ቬንገርን ያስደነቁ አምስት ተጫዋቾች እነዚህ ናቸው ተብሎ ስማቸው ወጣ። ግን ያው ደረጃ አለው፣ በደረጃው እንጂ ዝም ብሎ ስም መጥራት አይደለም። አንደኛ ማሳላ፣ ሁለተኛ ምባፔ፣ ሶስተኛ ቪኒሽ ጁኒየር፣ አራተኛ ኮል ፓልመር፣ አምስተኛ ላሚን ያማል። ትንሽ አንተና ራቀብኝ ያማል አምስተኛው ትንሽ ራቀብኝ እኔ ከኮል ፓልመርም ቀድሞ መምጣት አለበት ብዬ እንደውም ከቪኒም ቀድሞ መምጣት አለበት ብዬ ነው ማስበው በጣም በቃ የሚያስደንቅ ነገር ያየ ነው ምናልባት ቪኒሽየስ የለመድ ነው ስለሆነ ማለት ያው ባለፈው የውድድር ዓመትም የሚያስደንቀውን ችሎታውን ስለምናውቀው በዛ መንገድ ታይቶኝ ሊሆን ይችላል ግን በተለይ በዚህኛው የውድድር ዓመት ያልተገመተ ነገር ያየ ነው። የሚያስደንቅ ችሎታ ያሳየን ያማል ነው ብዬ ነው ማስበው ኔ እና ከፓልመር እንዴት እንዳለ አላቅም፣ እንዳነሰ አላቅም። እንደተባለው የእሳቸው መመዘኛ ሌላ ነው፣ ግን እኔ እንዲሁ ፊት ለፊት ስመለከተው በመሐመድ ሳላ ምንም ጥርጥር የለውም። በደንብ አድርጌ ነው የሚስማማው። ክሊያምባፔም በጣም አሪፍ ነው። ትንሽ የክሊያምባፔ ላይ የመጀመሪያው የውድድር ዓመት እንደተጀመረ አካባቢ በጣም አውትሻይን ማድረግ አቅቶት ነበረ። ከዛ በኋላ ግን በተወሰኑ ጨዋታዎች ላይ ከተቸገረ በኋላ እንደገና ያንን አስደናቂውን ክሊያምባፔን መልሶ ማምጣት የቻለባቸውን አጋጣሚዎች፣ ጨዋታዎች ተመልክተናል። ከዛ ግን ያማል የሆነ እንደ ክስተት ነገር ነው የሚታየኝ እኔ በጣም የሚገርም ነገር ነው። ሜዳ ላይ የሚያደርገው ለዘንድሮ ዓመት ክስተት ነው። ያማ እንደዛ ነው የሚታየኝ። እኔ ከዛ ከአውሮፓ ዋንጫው ጀምሮ በጣም አሪፍ ነገር ነው እያሳየ የሚገኘው። በዛ ላይ ደግሞ ምንድን ነው ፕሮግረስ አለው። ከጨዋታ ጨዋታ እድገቱ እየታየ እየታየ እየታየ የመጣ ነው እና ትልቅ ተስፋ ያለው ተጫዋች እንደሆነ የተረዳን ይመስለኛል፣ ሁላችንም ፓልመርም እኔ በደንብ የማስታውሰው ይሄኛው የውድድር አመት ሲጀመር የሚገርም ብቃት ነበር ያሳየው። ሀትሪክ ሁሉ ይሰራ ነበር። ከዛ በኋላ ግን ጉዳትም እንደዚሁም ደግሞ በየጨዋታዎቹ ላይ ተመሳሳይ ብቃት ማሳየትም ተቸግሯል፣ እንጂ የውድድር ዓመቱ እንደተጀመረ እኛ ራሱ በፕሮግራማችን ላይ በጣም የተለየ ኮል ፓርመር ሊሆን ይችላል ይሄ የምናየው በዚህኛው የውድድር ዓመት የሚል ሀሳብ ስናነሳ በደንብ አድርጌ አስታውሳለሁ። እና ትንሽ ደረጃው ላይ ነው አሁን በኔ እንጂ የተጫዋቾቹ ችሎታና ብቃት ላይ ምንም ጥርጥር የሚኖረን አይመስለኝም። እሺ እኔ እኔ ስለዚህ ሊስቱ ላይ ተስማሚ ያለች ቦታ ማቀያየር ነው። እኔ ሊስቱም ላይ ኮነማ አልስማማም፣ በእውነት እሺ። እኔ ለምሳሌ እዚህ ዝርዝር ውስጥ ሊገቡ ይገባቸዋል ብዬ የማስባቸው አንደኛ ደረጃ ከማስቀመጥ በፊት የማምር ሰላን እስማማለሁ። ነው ሊስቱስ መግባት አለበት፣ እንደ ላሚን ያማል አይነት ተጫዋቾች ጨዋታውን የሚጫወቱበት መንገድ በጣም ስለምወድ፣ የቴስት ጉዳይ ቅድም እንዳለች ያማልን መግባቱን እስማማለሁ። ኮል ፓልመርን አልስማማም። በሱ ቦታ ሌላ ሚተካዋለን። አልስማማም፣ አልስማማም። ኪሊያን ምባፔን ስማማለሁ። አሁን አሁን በቅርብ መጀመሪያ ላይ የነበረውን ነገር ግን እዛ ውስጥ እኔ ኦስማን ደምቤሌን ከታለው፣ ራፊኒያን ከታለው፣ ራፊኒያን የግድ የግድ አስገባለሁ እነዚህ ራፊኒያ ራፊኒያ እኮ ለባሉ እንደሉ እየታጨቀው እኔ በቃ እንደዛ ነው። አሪፍ አረክ። ስለዚህ መሐመድ ሳላህ፣ ራፊኒያ፣ ላሚኒያ ማል፣ ኪሊያን ምባፔ፣ ኦስማን ደምቤል ይሻሉኛል። እኔ ኦስማን ደምቤል በጣም አሪፍ ነው አሪፍ ነው በጣም በጣም አሪፍ ነው። ኦስማን ደምቤል ልክ ነው። በእነዚህ በእነዚህ ይያዝልኝ የኔ። ስለዚህ ከቬንገር ጋር ናችሁ ቢታር ናችሁ ወይስ ከሳምሪ ጋ ናችሁ ወይ ደግሞ የራሳችሁ? ወይስ ደግሞ የራሳችሁ ብትነግሩን በጣም ደስ ይለናል። በጣም ያወያየናል። ሀሳቦቻችሁን ስሜቶቻችሁን ብናውቅ በጣም ደስ ይለናል ለማለት ነው። ይህ አንደኛው ነው። ሁለተኛው የባርሴሎናና የስፔን ፕሪሜሪያ ሊጋ አስተዳደር ከፍተኛ ውዝግብ ውስጥ ናቸው ያሉት። የሁለቱ አካላት ውዝግብ የመጣበት ዋነኛው ምክንያት ምንድን ነው መሰለሽ? ባርሴሎና በቀደም አንድ ጨዋታ ማድረግ ሲገባው ሳያደርግ ቀረ። ቀር አይደለም የህክምና ባለሙያ በድንገት ሞተው ተገኙና በዛ ምክንያት ጨዋታው ላይ ሳይገኝ ቀረ። ያው ተፈቅዶለት ነው። አሁን ያንን ተስተካካይ ጨዋታ ለማድረግ ከኦሳሱና ጋራ ነው ጨዋታው የሚደረገው። እየወጣ ባለው ፕሮግራም እየወጣ ባለው ስኬጁል ላይ ነው ስምምነት ላይ መድረስ የተቸገሩት እነሱ። አሁን የላሊጋው አስተዳደር የሚለው ቀን እንዲህ አለ ባርሴሎና ምን ነካችሁ እንዴት በዚህ ቀን ጨዋታ አለው ነው የሚለው የላሊጋው አስተዳደር እኔ አያገባኝም አለ አሁን ክርክርም አለው በጣም አሁን ኦሳሱና ይሁንልኝ ያለው ወደ ኤፕሪል ወር መጨረሻ አካባቢ ነው ሪኮመንድ ያደረገው ባርሴሎና ደግሞ መጀመሪያ የተሰጠውን ቀን አይሆንም አለና ሁለተኛ ቀን ይሰጠኛል ሁለተኛ ቀን ሲሰጠው ማርች 27 ወይም 28 አካባቢ ነው ሀያ ስምንት አካባቢ ተጫዋት አላችሁ አሏችሁ። ይሄ ማለት ምን ማለት ነው ልሽ፣ አሁን ፊፋ ለብሔራዊ ቡድን ተጫዋቾቻችሁ ጥሪ ሲቀርብላችሁ የመላክ ግዴታ አለባችሁ ይላል። ይህንን የመላክ ግዴታውን ባርሴሎና መወጣት አለበት፣ ግዴታው ነው። አልክም ቆይ እንደዚህ ነው ምናምን ምናምን ማለት አይችልም። ከብሔራዊ ቡድን ሰዎች ጋር ተነጋግሮ በብሔራዊ ቡድን ሰዎችና በእነሱ መካከል ስምምነት እንዲፈጠር አድርጎ አሳምኖ አንዳንድ ተጫዋቾችን ማስቀረት ይችል እንደሆነ ነው እንጂ ያንን ማድረግ ካልቻለ በጭራሽ በጭራሽ ክልክል ነው። ጥፋት ነው፣ የሚያስቀጣም ይሆናል። ስለዚህ አሁን ለብሔራዊ ቡድን መቼ ነው ተጫዋቾቻችሁን መስጠት አለባችሁ ተብለው ግዴታ የተቀመጠባቸው ከማርች 17 አንስቶ እስከ ማርች ሀያ አምስት ቀን ድረስ ተጫዋቾቻችሁ በብሔራዊ ቡድን ግዳጅ ላይ እንዲሆኑ በብሔራዊ ቡድን አሰልጣኝ ወይም በብሔራዊ የእግር ኳስ ፌዴሬሽኖች ጥሪ ከቀረበላቸው አልሰድም ማለት አይቻልም ነው የሚለው የፊፋ ሕግ ነው። ስለዚህ ከሀያ አምስት በኋላ ግን ነጻ ናቸው። የማን ናቸው? የክለቦቻቸው ናቸው። ስለዚህ ይህንን መነሻ አድርጎ የላሊጋው አስተዳደር በባርሴሎናና በኦሳሱና መካከል የሚደረገውን ጨዋታ ለማድረግ ያወጣው ቀን ማርች 27 ሐሙስ ቀን ተጫወቱ አላቸው። እስከ ማርች 25 ድረስ ተጫዋቾቻቸውን ለብሔራዊ ቡድን የመስጠት ግዴታ አለባቸው። ይህን ያዥልኝ ከማርች 25 በኋላ ደግሞ 27 ላይ ተጫወቱ እየተባሉ ይሄ ማለት የብሔራዊ ቡድን ግዳጃቸውን ከጨረሱ ከነገ ወዲያ ማለት ዛሬ ቢጨርሱ ከነገ ወዲያ እንደ ማለት በ25 ጨርሰው በ27 ማለት በ25 ጨርሰው በ27 መጫወት አለመጫወት ብቻ ሳይሆን ወደ ደቡብ አሜሪካ የሚልኳቸው ተጫዋቾች አሏቸው። ራፊኒያ ለብራዚል ብሔራዊ ቡድን የዓለም ዋንጫ ማጣሪያ ይጫወታል። አራሆ ለዩራጓይ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጨዋታ ይጫወታል። ሁለቱም በደቡብ አሜሪካ ዞን ነው የሚገኙት። ስለዚህ ሁለቱ ተጫዋቾች ኮምፕሊት ላይ አይደርሱ ባርሴሎና ከኦሳሱና ጋር ለሚያደርገው ተስተካካይ ጨዋታ እና ኔ ምን ላርገኝ ነው የሚለው ባርሴሎና፣ እንዴ እንደነዚህ ያሉ ወሳኝ ተጫዋቾችን ከብሔራዊ ቡድን ግዳጅ በኋላ መልሼ መጠቀም በማልችልበት ሁኔታ እንድጫወት ለምን ታስገድደኛለህ? ነው የሚለው የላሊጋውን አስተዳደር። ኦሳሱና ራሱ መቼ ይሁንልህ ተብሎ በሚጠየቅበት ጊዜ እሱ እነሱ የመረጡት በኤፕሪል ወር ላይ ነው ኤፕሪል 26 ወይም 27 አካባቢ ብንጫወት ምንም ችግር የለብንም፣ ብለዋል። ስለዚህ ባርሴሎናና ኦሳሱና ያንን ቀን በስምምነት እንዲጫወቱ ከመረጡት ለምንድን ነው የላሊጋው አስተዳደር የባርሴሎናን ጥያቄ ተቀብለው የማያስተናግደውና ባርሴሎና ሳይቸገር እንዲጫወት የማያደርገው ነው? አሁን ላሊጋው የሚመልሰው መልስ ልነገር፣ እኔ ምን አገባኝ ነው እንዴ በእውነት እኔ ምን አገባኝ እኔ የማወጣው የተስተካካይ ጨዋታ ፕሮግራም ለባርሴሎና እንዲመቸው ብዬ አይደለም የማወጣው ኮምፒቲሽኑን ፌር ማድረግ ነው ለማን ለባርሴሎናም ለሪያል ማድሪድም ለአትሌቲኮ ማድሪድም ፍትሐዊ ውድድር ይሁን ነው ይሄንን ውድድር ባራኩት ቁጥር ባርሴሎና አንድ ተስተካካይ ጨዋታ ያለው እየተባለ እነ ሪያል ማድሪድን በተጎጂ ወገን የማስቀምጥበት ምክንያት የለም ነው። ገብቶሻል ነጥቡ። ስለዚህ ጨዋታው መደረግ የነበረበት ማርች ኤት ላይ ነው። ማርች ኤት ላይ በዛ አስገዳጅ ምክንያት ጨዋታው ሳይደረግ ቀረ። እሱን ነገር ግን በማርቼት መደረግ የነበረበትን ጨዋታ ተስተካካይ ቀን ስፈልግ በጣም ለማርቼት በቀረበ ቀን ውስጥ መደረግ ነው ውድድሩን ፍትሐዊ የሚያደርግልኝ ነው የሚለው እና ከምንም በላይ የኔ ጉዳይ የውድድሩ ፍትሐዊነት ነው። እና ባርሴሎና በዚህ በጣም ተናዱ። በጣም ነው የተናደድ። ይግባኝ ጠይቃለሁ፣ ከሳለሁ እያለን አሁን ለእኔ አንቺም ሐሳብ እንደሰጭበት የምፈልገው ጥያቄ ባርሴሎና ራፊኒያንና ራሆን ሳያገኝ እንዲጫወት ማድረግ ለባርሴሎና ጉዳት አይደለም ወይ? ለእነ ሪያል ማድሪድስ እድል አይደለም ወይ? እነ ሪያል ማድሪድን ተጎጂላ ለማድረግ ሲባል ባርሴሎናን ተጎጂ ማድረግ ነገሩን ልክ ያደርገዋል ወይ? እኮ አሁን የፌርነስ ጥያቄ ከሆነ የተነሳው ፌር መሆን ለሁሉም ነው ለባርሴሎናም ለሪያል ማድሪድም ለኦሳሶናም ለሁሉም በላሊጋው ላይ ለሚጫወቱ ክለቦች በሙሉ ይመለከታል። ስለዚህ ለሁሉም ፌር ሆናለው ካለ የላሊጋው አስተዳደር በባርሴሎናም ደግሞ የሚደርስበትንም ጫና አብሮ መረዳት አለብን። በዛ ላይ ደግሞ የላሊጋው ፍክክር ምን አይነት የነጥብ ሁኔታ ላይ እንዳለ እያየን ነው። ምክንያቱም እኩል ነው አሁን ከሪያል ማድሪድ ጋራ እኩል ስልሳ ነጥብ ነው ያላቸው። ስለዚህ እያንዳንዱ ጨዋታ በጣም ትልቅ ዋጋ የሚያስከፍል የውጤት ማጣትም አብሮ ይዞ ሊመጣ ይችላል። አንደኛ ይሄ ነው። ሁለተኛ አሁን ባለው ሁኔታ ባርሴሎና ቅድም አንተ እንኳን ስትናገር እንደነበረው ራፊኒያ እኮ በአለማችን ላይ በቃ ጥሩ ብቃት ካሳዩ ተጫዋቾች መካከል ከአምስቱ አንዱ አድርገዋል። አንተ ብቻ አይደለም ብዙ ሰዎች የሚስማሙበት ነው። ደግሞ በሁሉም ውድድሮች ወጥ የሚባል አቋም ነው እያሳየ የሚገኘው። ለነገራችን ላይ ማንቸስተር ዩናይትድ ሊገዛ ጥያቄ አቅርበዋል። አዎ በላሊጋውም ቢሆን እንደገና ሰምታችኋል። የዩናይትድ ደጋፊዎች፣ ክለባችሁ ማንቸስተር ዩናይትድ ራፊኒያን ከባርሴሎና ለመውሰድ ጥያቄ አቅርበዋል በይፋ። አዎ ይሄ ብዙ ቻሌንጅ ይኖረዋል። ለማንኛውም ግን ላነሳ የነበረው ራፊኒያ ከባርሴሎና ጋራ በሻምፒየንስ ሊግም ቢሆን እንደዚሁም ደግሞ በላሊጋውም ቢሆን በጣም ትልቅ አስተዋጽኦ እያደረገ የሚገኝ ለራሱም ጥሩ የውድድር አመት እያሳለፈ ነው። ክለቡ ባርሴሎናም ደግሞ በውድድሮቹ ላይ አሸናፊ ሆኖ እንዲወጣ ጥሩ ፐርፎርማንስ በሜዳ ላይ እንዲያሳይ እያደረገ ነው የሚገኝ። ስለዚህ ዋና ሰዋቸውን ነው የሚያጡት ማለት ነው። ኦሳሱና ነው የሚያገኘው፣ ከአትሌቲኮ ማድሪድ ጋራ ነው የሚጫወተው፣ ከሪያል ማድሪድ ጋራ ነው የሚጫወተው ምናምን የተጋጣሚውን ማንነት ብቻ ሳይሆን ግን በተለይ የላሊጋው ፍክክር ካለበት የነጥብ መጠጋጋት አንጻር ስትመለከተው የትኛውንም ጨዋታ በእኩል ኮሚትመንት መጫወት አለባቸው። ይሄ ግዴታ ነው ብዬ ነው። ሪያል ማድሪድ እኮ በሪያል ቤት ይሳር ነጥብ ይጣል። አዎ። ስለዚህ ያንን ዋንጫ የማንሳት ሂደታቸውን ለማረጋገጥ በሚያደርጉት ጨዋታ ላይ ለሌሎች ክለቦች ፌር ለመሆን ባርሴሎና እንደገና የሚፈልጋቸውን ወሳኝ ተጫዋቾቹንም ሳይዝ ጨዋታ እንዲያደርግ ማስገደድ ለሁሉም ፌር ነኝ የሚለውን አስተያየት እንድትሰጥና እኔ ምን አገባኝ የሚል ሀሳብ እንዲመጣ ማድረግ በፍጹም የለበትም ብዬ ነው የማስበው። ፌር ከሆነ ለባርሴሎናም ፍትህ ያስፈልጋል። አሁን የላሊጋው አስተዳደር ያለው ነገር ፍትሐዊ ነው ብለሽ ታምኛል? አይ አይደለም። ሱን ተቃውሞ እኮ ነው የምናገሩ ባርሴሎና ምን አይነት ወሳኝ ወቅት ላይ እንደሆነ እና በዛ ላይ ደግሞ እነ ማንን ነው ጨዋታው ላይ ሳይዝ የሚገባው፣ ምክንያቱም ሩቅ ስለሆነ የብሔራዊ ቡድን ግዴታቸውን የሚወጡበት ቦታ። ከዛ አንጻር ለባርሴሎናም ፌር መሆን ያስፈልጋል ብዬ ነው ማስበው። ብቻ ይሄ ጭቅጭቅ ተፈጥሯል የሚለውን እንደ ሁለተኛ ወሬ ማንሳት እንችላለን። ሶስተኛው አንቺ ጋር ነው ያለው። እሺ፣ ሶስተኛው ምናልባት በዝርዝር እንመልከተው። ትላለህ ብዬሽ አስቤ ነው ያላነሳሁት፣ እንጂ የማንቸስተር ዩናይትድ ጉዳይ ነው። ምናልባት በዝርዝር እንመልከተው ወይስ ሰውን ባጭሩ እናንሳውና አንቺ፣ በአንቺ ምርጫ ነው። አይ፣ በደንብ አስተያየት እንድትሰጥብን ስለሚፈልግ ነው። እሺ። ስለዚህ እሱን በኋላ እናነሳዋለና ለብቻው ራሱን ችሎ ለብቻው እናነሳዋለን። ፐርሰናል ወሬ ቀጥሎ እናነሳዋለን። እሺ።